ጤና ይስጥልኝ እንደምናላችሁ ለቀን ሰባት ሰዓት የስፖርት ዜናዎች ምነጽዮ ሙሴ ነኝ የመጀመሪያው የኢትዮጵያ የአጭር ርቀት ዱላ ቅብብል ሻምፒዮና ዛሬ በአዲስ አበባ ስታዲየም ተጀምሯል በውድድሩ 24 ቡድኖች ተሳታፊ ሆኗል በዩጋንዳ ካምፓላ በሚካሄደው የአለም አገር አቋራጭ ሻምፒዮና የሚሳተፈው የኢትዮጵያ ብሔራዊ ቡድን ለውድድሩ ዝግጅት እያደረገ ነው ኢትዮጵያ ከሁለት አመት በፊት በሻምፒዮና ላይ የነበራትን የሜዳሊያ የበላይነት ለማስጠበቅ እየተዘጋጁ መሆኑን የቡድኑ አባላት ገልጸዋል ምስራች አርባ ሁለተኛው የአለም አገር አቋራጭ ሻምፒዮና በዩጋንዳ ካምፓላ አስተናጋጅነት ከሶስት ቀናት በኋላ ይካሄዳል። በሻምፒዮና ላይ የምስራቅ አፍሪካ ሀገራት በተለይም የኢትዮጵያና ኬንያ የበላይነት ለአመታት ዘልቋል። ዘንድሮም እንደተለመደው ይህን የበላይነት ለማስቀጠል የኢትዮጵያ ብሔራዊ ቡድን ዝግጅቱን ማድረግ ጀምሯል። በጃንሜዳው ኢንተርናሽናል የአገር አቋራጭ ሻምፒዮና በደረጃ እያጠናቀቁና በውድድሩ ላይ ልምድ ያላቸው አትሌቶች በጋራ ልምምድ እየሰሩ ነው። የውድድር ቦታውን መልክዓ ምድርና የአየር ጸባይ መሰረት በማድረግ ቡድኑ ልምምዱን ያደርጋል። ቀላል ቦታም ከባድ ቦታም ሙቀት ቦታ እየፈለግን ያንም ቦታ ይተካልናል ብለን የምናስበውን ሁሉ ትሬኒንግ በአግባቡ እየሰጠን ነው። ቀደም ብለን ወደ ልምምድ በመግባት የቡድን ስሜቱን ለማጠናከርና የአትሌቶቹን አቅም ከፍ ለማድረግ እንዲሁም ለማመጣጠን እየሰራን ነው ያሉት ደግሞ የብሔራዊ ቡድኑ ዋና አሰልጣኝ ሻምበል ቶሎ ሳቆቶ ናቸው። በቀሩት ቀናትም አስፈላጊውን ልምምድ በማድረግ በተሻለ ብሔራዊ ቡድኑን በማዋሀድ ጥሩ ውጤት ለማምጣት እየተዘጋጀን ነው ብለዋል። አንድ ሁለት ሶስት ሳምንት ጠንከራ ያለን ሰራና በሚቀጥለው ላይ ደግሞ ያው ጉልበት እንዲያገኙ ትሬኒንጉን ቀንሰን ወደ ስፒድ ነገርን ለውጣለን። ጥሩ ነገር ሰርተን ጥሩ ውድድር ነው የምናደርገው ብዬ ነው ማምኑ። የተጣለብንን አደራ ለመወጣት የተዘጋጀን ነው ያሉት ደግሞ አትሌቶቹ ናቸው። የልምምድ ጊዜ ከአንድ ወር በላይ ነው የተሰጠን። እንግዲህ እየሰራን ነው፣ ጥሩ ትሬኒንግ እያረግን ነው። እንግዲህ ከፈጣሪ ጋር እንግዲህ ለማሸነፍ እንሞክራለን። የተሻለ ነገር ለመምጣት እየሰራው ነው ያለሁት። ቡድኖቻችን ጋር ደግሞ እንግዲህ በጥምረት ሰርተን የተሻለ ውጤት መምጣት ነው። ትልቁ ዓለም ኢትዮጵያ ከሁለት ዓመት በፊት ሻምፒዮናው ቻይና ጉያንግ ላይ ሲካሄድ አምስት ወርቅ ሶስት ብርና ሶስት ናስ በማግኘት በቀዳሚነት አጠናቃለች። የቱሪ አባገዳይ ብስክሌት ውድድር ዛሬ ተጀመረ። 210 ኪሎ ሜትር የሚሸፍነው ውድድር መነሻውን የኦሮሞ ባህል ማዕከል አድርጓል። ሰላማዊት ደጀን የቦረና የገዳ ሥነ ሥርዓት በየስምንት ዓመቱ የሚያደርገውን የስልጣን ርክክብ የፊታችን ማክሰኞ ያካሂዳል። ይህንን ሥነ ሥርዓት በስፖርት ለማጀብና የብስክሌት ስፖርትን ህዝባዊ መሰረት ለማስያዝ ዓላማዊ ያደረገ የቱር አባ ገዳ በኦሮሚያ ብስክሌት ፌዴሬሽን ተዘጋጅቷል። የብስክሌት ውድድሩ ዛሬ ሲጀመር ለሁለተኛ ጊዜ የሚካሄድ ነው። መነሻውን የኦሮሞ ባህል ማዕከል ያደረገው የብስክሌት ውድድሩ መድረሻው ቦረና ሀሪሮ ሀርዳጅ ላይ ያደርጋል። ከኦሮሚያ ክልል ዋና ዋና ከተሞችና ክለቦች የተውጣጡ 28 ወንድ ብስክሌተኞች ተሳታፊ ናቸው። 210 ኪሎ ሜትር በሚሸፍነው የቱራባ አገዳ ብስክሌት የመጀመሪያ ቀን ዛሬ ከዝዋይ ሻሸመኔ በሚሸፍን 70 ኪሎ ሜትር ርቀት ይካሄዳል። ሁለተኛ ቀን የጎዳና ውድድር ነገ ከቡሌ ሆራ ያቤሎ በተመሳሳይ 70 ኪሎ ሜትር ይሸፍናል። በሶስተኛ ቀን ውድድር የአቤሎ ከተማ ውስጥ የ7 ኪሎ ሜትር የዙር ውድድር የሚካሄድ ይሆናል። በመጨረሻም የቦርና የገዳ ስነ ስርዓት ርክክብ በሚካሄድበት እለት በተለያዩ የብስክሌት ትሪቶች የውድድሩ ፍጻሜ ይሆናል። በኢትዮጵያ ወንዶች ፕሪምየር ሊግ ነገ ቅዱስ ጊዮርጊስ ከደደቢት በአዲስ አበባ ስታዲየም የሚያደርጉት ጨዋታ ይጠበቃል። የደደቢቱ አሰልጣኝ አስራት ኃይሌ በአንደኛው ዙር ከተጫወትንበት የተለየ ጨዋታ ዘይቤ ይዘን እንገባለን ሲሉ፣ የቅዱስ ጊዮርጊስ አሰልጣኝ ፋሲል ተካለኝ ምንጊዜም ዝግጅታችን ለማሸነፍ ነው ብሏል። ደረሰ ያለው ዝርዝር አለው የኢትዮጵያ ፕሪሚየር ሊግ 17ኛው ሳምንት ጨዋታ ነገ በአዲስ አበባ ስታዲየም በመሪው ቅዱስ ጊዮርጊስና በተከታዩ ደደቢት መካከል ይካሄዳል። ቅዱስ ጊዮርጊስ በአራት ነጥብ ልዩነት መሪነቱን ይዞ፣ ደደቢት ደግሞ በ28 ነጥብ በሁለተኛ ደረጃ ላይ ተቀምጦ ወደ ሜዳ ይገባሉ። የጨዋታው ውጤት ለቅዱስ ጊዮርጊስ መሪነቱን የሚያሰፋበት ደደቢት ደግሞ ልዩነቱን የሚያጠብበት በመሆኑ ጨዋታው ትልቅ ግምት ተሰጥቶታል። የደደቢቱ አሰልጣኝ አስራት ኃይሌ አማካዊ አስራት መገርሳ በሐኪም ረፍት ኩሊባሌ ደግሞ በአምስት ቢጫ ካርድ ወደ ሜዳ እንደማይገቡ ገልጸው ያለፈውን የቅዱስ ጊዮርጊስ ሽንፈታችን ለመቀልበስ የተለየ አጫዋት ስልት እንከተላለን ነው ያሉት። የቅዱስ ጊዮርጊሱ አሰልጣኝ ፋሲል ተካልኝ ደግሞ ደደቢት ልምድ ባላቸው ተጫዋቾችና አሰልጣኝ ውጤቱን እያሻሸለ በመምጣት ተፎካካሪ ቢሆንም ለጨዋታው የተለየ ዝግጅት የለንም፣ ሁልጊዜም ለማሸነፍ እንገባለን ብለዋል። በጉዳት በኩልም ከምን ያህልና ካሉላ ውጭ ሁሉም በጥሩ ጤንነት ላይ ይገኛሉ ሲሉ ለኤቢሲ በስልክ በሰጡን ቃለ ምልልስ አስረድተዋል። የሁሉም ደጋፊዎች በስፖርታዊ ጨዋነት ቡድናቸው እንዲያበረታቱና የተጫዋችን ስም በመጥራት ያልተፈለገ ቃል እንዳይጠቀሙ ሁለቱ አሰልጣኞች ጥሪ አቅርበዋል። ባለፉት 16 የፕሪሚየር ሊግ ጨዋታዎች ቅዱስ ጊዮርጊስ ዘጠኙን ሲያሸንፍ፣ በአምስቱ አቻ፣ በሁለቱ ተሸንፏል። ደደቢት ደግሞ ስምንቱን ሲያሸንፍ በሰባት አቻ አንድ ደግሞ ሽንፈትን አስተናግዷል የኢትዮጵያ ፕሪሚየር ሊግ እሁድ ቀጥሎ ሲውል ኢትዮጵያ ቡና ከመከላከያ ኢትዮጵያ ኤሌክትሪክ ከድሬዳዋ በአዲስ አበባ ስታዲየም ይጫወታሉ ሲዳማ ቡና አዳማ ከተማን ወላይታ ዲቻ ፋሲል ከነማን ወልዳያ ከተማ አርባ ምንጭ ከተማን ጅማ አባ ቡና አዲስ አበባን ሐዋሳ ከተማ ኢትዮጵያ ንግድ ባንክን የሚያስተናግዱበት የክልል ከተሞች ተጠባቂዎች ናቸው ለቃን ሰባት ሰዓት የያዝናቸው ስፖርት ዜናዎች